ለምሳሌ በኛ በኢትዮጵያ እውቀት አስር ደረጃዎች አሉ። እዛ ላይ የምደርስባቸው ሜታፊዚክስ ምናምን ብትለው ለእኔ ትንሽ ነው። ሀሳቡ ጥሩ ነው። ኳንተም ሜካኒክስ ምናምን አሁን ነው የመባነን ያህል ነው። ግን ይሄ በቀላሉ በእነሱ ባል በሄዱበት ደረጃ ብናየው፣ አስር ደረጃ ቢከፋፈለው ሶስት ሶስት አራት ሶስት ስቴፕስ እንደመሰላል በለው ላደር ነው። ይወጣሉ ይወርዳል አይነት ነው ማለት አንደኛው ስጋ የስጋ ሁለተኛው የነፍስ ሶስተኛው የልቡና፣ ቅድም እንዳልኩ አልፎ መሄድ ማለት ነው። ስጋው ላይ ሶስት ደረጃዎች አሏቸው። የመጀመሪያው ደረጃ ስጋቸው ንጹህ ሲሆን ማለት ነው። ደረጃ አለው። ምርምሩ አድካሚ ነው። ቅድም እንዳልኩ ማንኳኳቱ ነው እዚህ። ይሄ ኦልሬዲ ከተከፈተልህ በኋላ ያለውን ነው የምናወራውና ለአድማጮች ግራ እንዳይጋቡ ለማለት ነው። ስጋቸው ንጹህ ሲሆን ሶስት ደረጃዎች ያሳልፋሉ። የመጀመሪያው ደረጃ ጽማዌ ይባላል። ሁለተኛው ደረጃ ልባዌ ይባላል። ሶስተኛው ደረጃ ጣይመ ዝማሬ ይባላል። ይህ ማለት ምንድነው? ጽማዌ ማለት ድንቁርና ማለት ነው። ድንቁርና ሲባል የጆሮ መደንቆር አይደለም። እዚህ ላይ ጸጥ የማለት ኃይል ያገኛል። ሙከት ቀጥ ይላል ነው በቃ፣ አለሙ ያለውን የኳኳታውን፣ ጫጫታውን ምናምን የመስማት እንት ናቸው። ከአርምሞ ይለያል። አርምሞ ዝምታ ነው። ጽማዊ ግን ውሳጣዊ ነው። አርሞሞ ዝም ብሎ ምን ትልት ግን ሳጣ ግን የውስጥ ነው ውሳጣዊ ነው የነፍስ ነውና እዚህ ደረጃ ላይ ሲደርሱ ኢቭን መላእክት ላይ ይችላሉ፣ ግን ስማቸውን ሊያውቁ አይችሉም። እዛ ነው ጽማዊ ቁርና መባሉ። መላአኩን አይተው ግን ለምን እንደመጣ ታቅ ታይቶ ሰው ነው ገና ነው። ወደ ሁለተኛው ደረጃ ላይ ሲደረስ? ልባዊ ይባላል። ይሄ ማስተዋል ደረጃ ላይ ይደርሳል። በጣም ትልቅ ደረጃ ነው። የምታየውን ማወቅ፣ ፀሐይን ፀሐይ ፀሐይ ናት ለእኔ ለአንተ፣ እነሱ ግን አይደለችም። ጨረቃ፣ ሌላ ከዋክብት፣ እጽዋቱ ሁሉ ህይወት አላቸው። ማስተዋል ይጀምራሉ ነው። ሶስተኛው ደረጃ እንደ ቅዱስ ያሬድ ጣዕመ ዝማሬ፣ ይህን ስታልፍ የማመስገን ሀብት እና እያንዳንዱ፣ ለምሳሌ የምጸልየውን ጸሎት ታውቀዋለህ። ዝም ብለህ ንንንንን እያልክ አትልም። ለምሳሌ አቡነ ዘበሰማያትን ረጅም ዓመት ሊፈጅብህ ይችላል። አቡነ አባታችን አባታችን ምንድን ነው ስትለው አያልቅም። ሰማያት ስትል ምንድን ነው ስትል ረዥም በቃ የማመስገንና እንትን። ይሄ እንግዲህ ገና የስጋ ደረጃ ነው። ወደ ሁለተኛው ደረጃ ላይ ስትሸጋገር የነፍስ ንጽሕና ደረጃ ላይ ይገባል። እዛ ላይ አራት ደረጃዎች አሉ። አንብ የሚባል ደረጃ ላይ ማልቀስ አብት ማለት ነው። ለምሳሌ እርጥብ እንጨት እሳት ውስጥ ብትከት ፍሙ ሲንቀለቀል በውስጡ ምን ይሆናል? ፈሳሹ ወጥ ይወጣልና፣ ይሄ በእግዚአብሔር ፍቅር ልባቸው ስለሚቃጠል የማልቀስ ሀብት የማያቋርጥ ጅረት። ግን ይሄ ፊትን የሚያጠቁረው ለቅሶ አይደለም። አሁ የእኛ ለቅሶ በጣም አስቀያሚ ነው። ፊት ያበልዛ። እነዚህ ግን እያለቀሱ ብታያቸው ፊታቸው ያበራል። አይነት ነው፣ ይለያያል። ቀጥሎ ያለው አምስተኛው ኩነኔ የሚባል ማዕርግ አለ። ኩነኔ ማለት መኮነን ማለት አይደለም። ኮነነ ማለት ገዛ ማለት ነው። እና እዚህ ላይ የበላይነቱን ነፍስ ስጋን ኮንትሮል ታደርጋለች። አሁን ስጋችን ነው አልልባሽ። እዚህ ላይ ደረጃ ስደርስ ግን ነፍስ ነው ስጋን ቀጥ አድርጎ ይዛል ማለት ነው። ከዛ ፍቅር የሚባል ደረጃ አለ። ይሄ ደግሞ ትልቁ ነው። ፍቅር ልብ ነው። ከልቡ ፈቀረ ይባል የለ። ሁሉንም መውደድ መቻል፣ ይሄ ማንችለው ከባድ ነገር ነው። በቃ ሁሉንም መውደድ። አሁን በአለማችን እንደምታየው በጥላቸው የታወረ ነው ሃይማኖት አምላኪም ነው የምትለው፣ አንዱ አንዱን እየጠላ በጣም የሚያስጠላ ነገር ነው። አይደለም ጥላቻ ያ፣ ግን እዚህ ላይ ግን ለሁሉም መጸለ ሁሉንም እኩል አድርጎ መውደድ። አሁን እግዚአብሔር ለምሳሌ ለካዱትም ፀሐይ ዝናብ ያዘንባል፣ ቸር ነው። ይህንን ደረጃ እዛ መድረስ ነው። ከዛ ትልቁ ስቴፕስ ደግሞ ሰባተኛው ውሰት፣ ይሄ መንቀሳቀስ ውሰት ማለት አንድ ቦታ ሆነ ረጅም ርቀት ማየት ለምሳሌ ሪሞት ቪውንግ ምናምን ይለውታሉ። ግን በዚህ ደረጃ ስትሄድ ግን ትግል አይደለም ከእግዚአብሔር በሚሰጥ ጸጋ ለምሳሌ፣ አንድ ቦታ ሆነ ዓለም ላይ የሚደረገውን ነገር ማወቅ። ለምሳሌ በቅዱስ መጽሐፍ ለኤልሳ ኢየሩሳሌም ተቀምጦ ሶሪያ ቤተ መንግስት የሚመከረውን ምክር ያውቅ ነበር አይነት ነው። በጣም ይሄ በጣም እንቅስቃሴ ሞሽን ያለበት ነው። ምክንያቱም ሆሎግራፊክ ዩኒቨርስ ነው በእግዚአብሔር ኃይል ሁሉም ነገር ከሁሉም ነገር ጋር ተገናኝተዋል። አዎ ያውቁታል እዚህ ላይ ስደርስ ነው ገና የመጨረሻውና ትልቁ ደረጃ ሶስቱ ናቸው። እሱ የልቡና ንጽህና ነው። ያ በቃ እዚህ ላይ ትልቅ ነው ደረጃው። ንጻሬ መላይክት ይባላል። መላይክትን ማየት የበፊቶቹ ያሉ እነዚህ ግን አለማቸው ውስጥ ገብተው ማለት ነው። ልዩነት አለው። አዮ ኳንቴም ሜካኒክስ ብትለው ምናም ብትለው ትንሽ ብርሃን ያየን እንዲያየን። ይሄ ግን ኢንጅሊክ ወርልድ ውስጥ ገብተው አብሮ ፕሬዝ የማድረግ የማመስገን ገብቶ ማለት ነው። እዛው ይሄ በጣም ትልቅ ከባድ ነው። ብርሃን አለም ውስጥ መግባት ማለት ነው። ቀጥሎ ተሰጥሞ የሚባል አለ። ተሰጥሞ ማለት ምሳሌ አሳ ውቅያኖስ ውስጥ ወር ባህር ውስጥ ንስር ደመና ውስጥ እንደሚሰብ በብርሃን ውስጥ መስጠም ማለት ነው። በጣም ከባድ ነው። የመጨረሻው ደረጃ ሊደረስ ነው እና እዚህ ላይ ሲደርሱ ኢቨን አጋንንት ታያቸውም ይሰወራሉ። በቃ ከዛ እንትን የመጨረሻው ግን ከወይነ እሳት እሳት የመሆን ደረጃ መድረስ ተዋሲያን ልብስ ላይ ቢያርፍ ይቃጠላል። አንተ እሳት ነህ ለሱ ማለት ነው። እንግዲህ ስጋ የለበስክ ስትሆን ምድራዊ ስትሆን እንደ ሰማያዊነትን መላበስ ማለት ነው እና አምላክን የማየት ደረጃ የመጨረሻ ደረጃዎች አሉ እና በስጋ በነፍስ በልቡና አድርገው መጽሐፉ ላይ የሰላሳ ሰባት አልፋ ሰባ ሶስት ላይ ሶስቱን ከፍያቸዋለሁ። አንባቢያን ያንብቡት። ግን አስር ደረጃዎች አሉ። ትልቁ ነገር ያ ነው እና ሰው ደግሞ ሀያ ሁለተኛ ፍጥረት ነው። ሰው ሀያ ሁለት ሲደመር አስር ሰላሳ ሁለት ነው። ስለዚህ የጥበብ ኮድ ሰላሳ ሁለት ነው። ይሄ ኮድም አለው ፓስወርድም አለው እንደማለት ነው። ይህ ሰፊ ነገር ነው።